ቢያንስ ስለ አንድ ሁለቱ መነጋገር እንችላለን። የማርቲን ኦዲጋርድ ጉዳት የተወሰኑ ጊዜያቶችን ከሜዳ ያረቀዋል። ቢያንስ እስከሚቀጥለው ኢንተርናሽናል ብሬክ መጠናቀቅ ድረስ ወደ ሜዳ አይመለስም ነው። ይህንን ትናንትና በነበረው ጋዜጣዊ መግለጫ ላይ አርቴታ እያረጋገጠው ነው። በቃ አይመለስም። ስለዚህ እሱ በሌለበት ምን ይሆናል ነው። አርቴታና አርሰናል ምን ይሆናሉ? የአርሰናል ክሪኤቲቪቲ አደጋ ውስጥ ይወድቃል ወይ፣ ስጋት ውስጥ ይወድቃል ወይ የሚለው ነገር በሙሉ መነሳት መቻል አለበት። ይሄንን በምናነሳበት ሰዓት ላይ መጀመሪያ መነገር ያለበት ነገር እንደኔ እንደኔ፣ ያለፈው የውድድር አመትም ላይ እኮ ይሄ ልጅ ተጎድቶ ነበረ። ባለፈው የውድድር አመት ሲጎዳ ወደ ሚበዙ ጨዋታዎች ሲያልፉት አርቴታ ምን አማራጭ ነበረው? ኦዲጋርድም መጎዳቱን ተከትሎ ስንል አርቴታ ያኔ የነበሩት አማራጮች ያን ያህል ሰፊ የሚባል የሚያስመካ በጣም አሪፍ ታድዬ ምናምን የሚልበት አይነት ነገር አደለም። እገሌ ያለልኝ እገሌ እንዲህ ቢሆንም እገሌ ያለልኝ ምናምን የሚልበት አደለም። ስለዚህ ያን ጊዜ የኦዲጋርድን መጎዳት ተከትሎ አርቴታ ምን ለማድረግ ተገደደ? ጌም ፕላኑን ለመቀየር ተገደደ። አሁንስ ስንል ኖ ጌም ፕላን መቀየር ድረስ አይወስድም። አሁን በአምና መጎዳትና በዘንድሮ መጎዳት መካከል ምንም ልዩነት የለ፣ ጉዳት ጉዳት ነው። በጉዳት እያጡ ያሉት ያንኑ ሰውዬ ነው። ማንን? ማርቲን ኦዲጋርድ የሚባለው። አምና ሲያጡት ሰው አልነበረም እሱን የሚተኩበት፣ አስተማማኝ ስኳድ ስፋት፣ አስተማማኝ ስኳድ ጥራት ምናምን አልነበረውም አርሰናል። ስላልነበረው እሱን ይሄ ሰው በሰው መቀየር በጣም አስቸጋሪ ስለሆነ ኦኬ ኦዲጋርድ በሌለበት የምንጫወተውን ጨዋታ መንገዱን ብንቀይር አጫዋወታችንን፣ የጨዋታ እቅዳችንን ብንነካካ ወደሚል ነገር ለመሄድ ተገደደ። ይሄ ሆነዋል አርሰናል ቤት ባለፈው የውድድር ዓመት። በዘንድሮ የውድድር ዓመት ግን ይሄ ልጅ በሌለበት አርቴታ እነማናሉት በአማራጭነት የሚለውን ነው ማየት ያለብን። ስናይ አንደኛው ኢዜ ነው፣ ሁለተኛው ሜሪኖ ነው፣ ሶስተኛው ደግሞ ኤታን ንዋኔሪ ነው። ስለዚህ ከነዚህ መካከል አንዳቸውን ወደ ሜዳ ይዞ መግባት የሚችልበት መቀማጠል በራሱ በራሱ ይሄ ብቻው እኔ በጣም በጣም በጣም የማስታውሰውን ነገር ልንገርሽ፣ የአርሰናል የውድድር ዓመት የመጀመሪያ ጨዋታ ከማንቸስተር ዩናይትድ ጋር ሲደረግ፣ ከአርሰናል ጋር በተያያዘ ለአርሰናል ደጋፊዎች የመጀመሪያው በጎ ስሜትን የሚፈጥረው ነገር ብለን ያስቀመጥነው ትዝ ይልሻል? ተቀያሪ ወንበር ላይ ያሉትን ተጫዋቾች ማየት በተቀያሪነት የተያዙትን ተጫዋቾች ስም ዝርዝራቸውን እሱን ስንናገር ትዝ ይለኛል። እንዴ እንደውም እኮ ምርጥ አስራ አንድ ሁሉ ሰርተን ነበር ቲም ኤ ና ቲም ቢ በሚል ገና ፕሪሚየር ሊጉ ከመጀመሩ በፊት። እሱ ምናብ ነው? አዎ ምናብ ሳይሆን እኔ ምንም ልሽ ከዩናይትድ ጋር ሲጫወቱ አርቴታ የመረጠው ቤስት ኢሌቨን አለ አደለም። ከቤስት ኢሌቨኑ ሌላ ደግሞ ሰብስቲቱስ ተብሎ የተቀመጡ አሉ። የእነሱን ስም ዝርዝር ማየት ስለ አርሰናል የሚነግርሽ ነገር አለ። ዋሪት ፖዚቲቭ ነገር ስለ አርሰናል ምናምን፣ ሲቲ ጨዋታውን ማሸነፉ ግን ከዛ ቀደም ብሎ አርስቴታ ያሰለፋቸው እና በተቀያሪ ወንበር ላይ የያዛቸው ተጫዋቾች አርሰናል ላይ የሆነ አንድ ሞገስን ጨምሯል፣ ምናምን እያልን ስናውራት እዛ አይለሽ ይ በደንብ ነው ማስታውሰው። ልክ ነው። አርሰናል በዘንድሮ የውድድር አመት ብዙ ጎዶሎች ነበሩት እና እነዛን ብዙ ጎዶሎች የሞላበት የውድድር አመት ነው ተብሎ ነው የሚገለጸው። በጣም እንደውም አንተ ብዙ ጊዜ የምታነሳው ራሱ አርቴታ የተናገረውን ነገር ነው። ከአርንስሎት ጋር ራሱን አነጻጽሮ አርንስሎት በተቀያሪ ወንበር ላይ ያሏቸው ተጫዋቾች ጥራትና እኔ ያለኝ ተጫዋቾች ምንም የሚመጣጠኑ አይደሉም ብሎ ተናግሮ ነበር ከዚህ በፊት ትልቅ ልዩነት ተብሎ የሚጠቀስ ነገር ነው እና ያንን በቃ በአስተያየት ብቻ አደለም የታለፈ ጉድለት እንደሆነ ታውቋል። ያንን ጉድለት ደግሞ ወደ ሙሉነት ለመቀየር ትልቅ ስራ የተሰራው በዝውውር ጊዜው ላይ እና ደግሞ በጣም ፍሩትፉል ነው ያስፈረሟቸው ተጫዋቾች በጣም ጥሩ አገልግሎት የሚሰጡ ናቸው። የመጫወት ፍላጎታቸው በጣም ኃይለኛ ነው። ሁሉም ላይ በተመሳሳይ ምናየው አንድ ስሜት ይሄ ፍላጎት ነው፣ አዳዲሶቹም ላይ እንደገናም ደግሞ ቀድሞ የነበሩትም ተጫዋቾች ላይ ትልቅ ፍላጎት ይታያል። በየጨዋታዎቹ እስካሁን ድረስ እንደተመለከት ነው ማለት ነው። ስለዚህ እንዳልከው የውድድር አመቱ የመጀመሪያ ጨዋታ ላይ ካስተዋል ናቸው ትልልቅ ለውጦች መካከል አንደኛው አርሰናል የተቀያሪ ተጫዋቾቹን ጥራት በተመለከተ ያለንን ምስል ሙሉ በሙሉ የቀየረበት የውድድር ዓመት ጅማሮ እንደሆነ አይተናል። ከዛም በኋላ ሌሎች ጨዋታዎች ተደርጓል። እስካሁን በሁሉም ውድድሮች አስር ጨዋታዎች ነው የተደረጉት። በእነዚህ በአስር ጨዋታዎች ላይ በተደጋጋሚ ካነሳናቸው ነጥቦች መካከል አንደኛው ይህ ይመስለኛል። ይህንን የተቀያሪ ተጫዋቾችና የመጀመሪያ ተሰላፊ ሆነው ወደ ሜዳ በሚገቡ ተጫዋቾች መካከል ያለው ልዩነት በጣም ሰፊ የሚባል ልዩነት አይደለም፣ ተመጣጣኝ አገልግሎት ማግኘት ይቻላል የሚለው ነው ስለዚህ በዚህ አሁን ባነሳ አውርሰ ጉዳይ ላይ ራሱ አርቴታ ራስ ምታት ሊሆንበት ነው እንደሚል ጥያቄ ዲፍረንት ነው። ልክ ነው። ራስ ምታት ይሆንበታል፣ ማንን ላስገባ የሚለው ላይ ማለት ነው። ራስ ምታት ሊሆንበት ይችላል፣ ግን ባለፈው የምታስገቢው በማጣት ነው፣ ባለፈው ውድድር ዓመት። አሁን ግን ከማን ይልቅ ማን ይግባ የሚለው ነው። አሁን ለምርጫ መቸገር ነው። ለምርጫ መቸገር ምርጫ ኖሮሽና፣ ለምርጫ መቸገር ምርጫ ሳይኖርሽ አንድ አደለ ገብትሻ። አሁን ስለዚህ ከዚህ እንነሳና ባይ ዘ ዌይ አሁንም ይሄ የስኳድ ስፋት የስኳዱ ጥራት ምናምን መጨመሩን በተመለከተ እኔ እውነት ለመናገር ትላንትና በምንነጋገርበት ጊዜ በዩቱቡም ላይ ስናስቀምጠው እንደነበረው ታስታውሺ ከሆነ በጋዜጣዊ መግለጫው ላይ ከጉዳት ጋር ተያይዞ ስማቸው የሚነሳ አርሰናል ተጫዋቾች በጣም ብዙ ናቸው። እነዚ እንዲ ምናምን ምና ማአት ነገር ነው የሚባል። ግን አርሰናል ሲበረግጋ የተሸዋል። የአርሰናል ደጋፊ ሲበረግጋ የተሸዋል። አርሰናል እኮ ጉዳት አልባ መሆን አልቻለም በዘንድሮ የውድድር አመት እስካሁን ድረስ ሰባት የፕሪምየር ሊግ ጨዋታዎች አድርጎ ከኒውካስል ጋር በተደረገው ጨዋታ ብቻ እኮ ነው ምንም ተጫዋች ሳይጎዳበት ጨዋታው ነው የጨረሰው። እና ተጫዋቾቹ በጣም በተደጋጋሚ እየተጎዱ ነው። እየተጎዱ ያሉት ደግሞ ምንም አያጎድሉም። ቢጎዱም ባይኖሩም አያጎድሉም። የምታያቸው ሳይሆኑ ዋና ዋን የሚባሉ ተጫዋቾች ናቸው ጉዳት የሚያጋጥማቸው። እነዚህ ተጫዋቾች ተጎድተው አርሰናል ቤት ስጋት መበርገግ መጨነቅ የሚባል ነገር ደጋፊውን ጋር የለም። ይረሳል ጉዳታቸው ጭምር አለመኖራቸው ጭምር ነው የሚረሳው። ለምን ብት ስኳዱ ሰፍቷል። ለምን ብት የስኳዱ ጥንካሬ በጣም ከፍ ወዳለ ደረጃ ደርሷል፣ ወስደውታል ይሄ አንድሪያ ቤርታና አርቴታን የሚያስደንቅ በተሌል አንድሪያ ቤርታ ደግሞ ከዝውውር አፈጻጸም አንጻር ክብር ዋጋ ምናምን ስንሰጥ የነበረበት ምክንያት ነው። አሁን ወደ ጥያቄው እንሄድ። ስለዚህ ኦዲጋርድ በሌለበት አርቴታ ዋይዝ ዲሲሽን ወሰደ የምንለው የተሻለ መረጠ የምንለው ኢዜን ሜሪኖን ወይስ ደግሞ ኑዋኔሬን ቢያስገባ ነው? አሁን እዚህ ላይ ሶስቱም ተጫዋቾች የመጠቀም እድል አለው። ሁሉም ተጫዋቾች በጥሩ ብቃት ላይ የሚገኙ ናቸው። ግን በአብዛኛው ደግሞ የትኛው የመሀል ሜዳ ጥምረት ለአርሰናል አሸናፊነት የበለጠ ይሰራ የሚለውም ደግሞ አብሮ የሚነሳ ጥያቄ ነው። አሁን እዚህ ላይ ሶስቱን ተጫዋቾች የሚጠቀም ከሆነ ሶስቱን የመጠቀም እድል አለው ብለን ስለምንናገር ራይስን ላያስገባ ይችላል ብለን አናስብም። የመጀመሪያ ኦፕሽን የምታረገው ነገር አይደለም። ምናልባት ግን ከብሔራዊ ቡድን መልስ ስለሆነ ብሔራዊ ቡድን ላይ እንግዲህ ድካም እንደዚህ አይነት ነገር አጋጥሞ ከሆነ የተወሰነ የደቂቃዎች ረፍት ደግሞ ሊሰጠው ይችላል ወይ ጨዋታውን ከጀመረ ሊቀይረው ይችላል ወይ ደግሞ ተቀይሮ ሊገባም ይችላል እዚህ ላይ ብዙ የሚታወቅ ነገር የለም አሰላለፉ ላይ ግን ቅድም እንዳልከው ኢዜ ሜሪኒዮ እና ደግሞ ንዋኔሪ በቃ በብቃት የሚገኙ ተጫዋቾች ናቸው ለዛ ነው አሁን አርቴታ የትኛውን ይጠቀማል የሚለው ላይ አስተያየት የሚሰጠው የራይስና የሜሪኒዮ ጥምረት ብዙ የሰራ አይደለም ከዚህ በፊትም ብዙ የተተቸበት ነው አርቴታ ይሄ ጥምረት ገና አልመጣም፣ ኬሚስትሪው ገና የመጣ ያልመጣ ስለሆነ ትንሽ ጊዜ ሊሰጠው ይገባል። በዚህ አጨዋወት ሂደት አርሰናልን አሸናፊ ማድረግ አስቸጋሪ ነው የሚል ሀሳብ ነው እየተሰጠ የሚገኘው። ስለዚህ ሜሪኒዮን፣ ኢዜን እንደዚሁም ደግሞ ኑዋኔሪን በሚጠቀምበት ጊዜ የራይስንና የሜሪኒዮን ጥምረት ግን ያመጠዋል ብሎ ለማሰብ ትንሽ አስቸጋሪ ሊሆን ይችላል ተብሎ ነው ብዙ። ስለዚህ አሁን ከሶስቱ ምርጫዎች ሜሪኖን ባንቺ፣ ዴክላንድ ራይስ ሜዳ ውስጥ እስካለ ድረስ የመጨረሻ ምርጫ ነው የምታደረጊው ማለት ነው። አይ አርቴታ፣ ምክንያቱም ከዚህ በፊት የታየው ነገር ለአርሰናል አሸናፊነት በጣም አሪፍ መንገድ ነው ብሎ ስላልታየ ወይም ስላልሰራ፣ ጥምረቱ ያን ያክል የተዋጣለት ስላልሆነ፣ ሁለቱን በአንድ ላይ የመጠቀሙን ሂደት አሁን እዚኛው ጨዋታ ላይ አያመጣውም ተብሎ ነው በአብዛኛው። ስለዚህ ልክ እኮ ነው ያልሽው። ስለዚህ በዚህ ምክንያት አሁን ያሉት አማራጮች ወይ ኢዜን፣ ወይ ሜሪኖን ወይም ደግሞ ኤታኖዋኔሪን መጠቀም ነው። ከነዚህ ውስጥ ዘሌስ ፌቨራይት የሚሆነው ሌስ ፌቨራይት የሚሆነው የሜሪኖ ነው ነውሱ። ስለዚህ ሌስ ፌቨራይት ሜሪኖ ነው ምክንያቱ ከተባለ ከሲቲ ጋር በተደረገው ጨዋታ ሁለቱን አቴታይም ቤስ ኢለቨን ውስጥ አድርጎ ወደ ሜዳ ይዞ ሲገባ የተወቀሰበት ያልሰራበት ሞር ዲፌንሲቭ ማይንድን ሆነ ተብሎ የተተቸበት ስለሆነ ነው። አይደለም፣ ልክ ነው። ስለዚህ ወደ ኢዜ ነው የምታዘነብው? ወደ ኢዜ ነው በአብዛኛው ኢዜ ነው። ብዙ ነገሮች ላይ ብዙ ነገሮች ላይ የመሸፈን አቅሙ በጣም ሰፊ ነው ተብሎ ነው እየተጠቀሰ የሚገኘው። ስለዚህ ኢዜ በ ሴንትራል ሮል በሚባል ወይንም ደግሞ በመሀል ላይ በጣም ትልቅ አገልግሎት ይሰጣል ተብሎ ከሚገለጸው ተጫዋቾች መካከል አንደኛው ሆኗል ማለት ነው። የኦዲጋርድን አለመኖር ለኢዜ እድል ሲሰጠው በእርግጥ አርቴታዜ ላይ ትልቅ ኦፕሽን አለው ተብሎ የሚጠቀሰው ምንድን ነው? ኢዜን እንደፈለገው አድርጎ ሊጠቀመው ይችላል። መሀል ላይ ሊያደርገው ይችላል፣ ከፈለገ በቀኝ በኩል ከፈለገ በግራ በኩል አድርጎ ሊጠቀምበት ይችላል። ይህንን አካሄድ በተመለከተ ኤክስፔሪየንሶች አሉ። ከዚህ በፊት ያደረጋቸው ጨዋታዎች እሱን በኋላ ላይ መጥቀስ እንችላለን። ግን አንድም በቃ ይሄ በሁሉም ቦታ ላይ መጫወት የሚችሉ ተጫዋቾችን ማስፈረም የሚሰጠው ትልቅ እድል ተብሎ የሚጠቀሰው እንዲህ አይነት አጋጣሚ በሚመጣ ጊዜ ነው። ምክንያቱም ከፈለገ በመሀል ከፈለገ፣ በዳር ከፈለገ ደግሞ በቀኝ በግራ እያለ እንደሚፈልገው ሊጠቀምበት ይችላል። በነዚህ ቦታዎች ላይ አውት ሻይን አድርጎ የመውጣት እድሉ የኢዜ በጣም በጣም አሪፍ ነው። ከዚህ በፊትም እንደተመለከት ነው። ስለዚህ በአብዛኛው ሻይን ያደርጋል ተብሎ የሚጠቀሰው እንደሆነ ሴንትራል ሮል የሚሰጠው ከሆነ መሀል ላይ ኢዜን የሚጠቀም ከሆነ አርቴታ የበለጠ ያተርፋል ተብሎ ነው የሚጠበቀው። ከዚህ በፊት ኢዜ ከፉልሃም ጋር ያው የክሪስታል ፓላስ ተጫዋች እያለ ፉልሃምና ክሪስታል ፓላስ ባደረጉ ጨዋታ ላይ ተሳትፎ ነበረ። ሶስት ለዜሮ በሆነ ውጤት ነው ማርች ላይ የተደረገ ጨዋታ ነው ይሄ። የኤፍኤ ካፕ የሰሚፋይናል ጨዋታ ክሪስታል ፓላስ ያሸነፈበት ሶስት ለዜሮ በሆነ ውጤት ያኔ ጎል አስቆጥሯል። እንደገናም ደግሞ ለጎል የሚሆን ኳስም አመቻሽቶ የሰጠበትም እድል ነበር። ስለዚህ ከፉልሃም ጋር ያለው የመጨረሻ ኤክስፔሪየንሱ በጣም አሪፍ ነው ማለት ነው፣ ኢዜ። ይህ አንድ አብሮ የሚነሳ ነገር ነው። በሌላ በኩል ደግሞ አርሰናልና ፉልሃም በተገናኙበት ጊዜ የመሸናነፍ አጋጣሚያቸውንም በተመለከተ ያን ያክል በተደጋጋሚ ዶሚኔት እያደረገ የሚያሸንፈው ቡድን አይደለም። አርሰናል ፉልሃምን በእርግጥ ዘንድሮ ሌላ አርሰናል ስለሆነ ያለው ምን ነገር ሜዳ ላይ ይፈጠራል የሚለውን እናያለን። ግን ያም የኤክስፔሪያንስ ጉዳይ ከተነሳ ይህም አብሮ መነሳት አለበት የሚለውን መጥቀስ ይቻላል ነው። እሺ፣ የእኔም በምርጫ ደረጃ የምስማማው የኢብሪሼ ኢዜ የኦዲጋርድን ቦታ መውሰድ ነው። ኢዜ ቨርሳታይል ነው ወይ? አዎ ነው። በተለይ በግራ መስመር በኩል ማርቲኔሊን፣ እንደዚሁም ደግሞ በመሃል ደግሞ የአሴ ሜድ ፊልደር የኦዲጋርድን ቦታ ወስዶ ለአርሰናል በጣም ጥሩ አገልግሎት ሊሰጥ ይችላል። ይሄንን ደግሞ በተግባር አሳይቷል። ለምሳሌ የክሪስታል ፓላስ ተጫዋች ሆኖ ከፉልሃም ጋር የነበረውን አጠቃላይ እንቅስቃሴ፣ በጨዋታው ላይ የነበረውን ሚና ምናምን ብቻ ወደ ኋላ ሄደ ማንሳትም ሳያስፈልግ በዘንድሮ የውድድር አመት በዛችሁ አሁን በምንላት ቦታ ላይ ኢዜ ምን መስራት እንደሚችል አሳይቷል። በነዚህ ሁለት ቦታዎች ነው የኢዜ ጥሩ ኦፕሽንነት ያለው። አንደኛው አሴ በነ ማርቲኔሊ ለመተካት በግራ መስመር በኩል ቢያጫውተው ነው። ሁለተኛው ደግሞ በመሀል ቢያጫውተውና የኦዲጋርድን ቦታ ቢወስድ ኢብሪቼዜ ለአርቴታ የሚያሳፍር ነገር ሊያደርገው አይችልም ወይም አርሰናልን የሚያሳሳ ኦፕሽን አይደለም። እንደውም እዛ ጋ የተደራረቡ ነገሮች አሉት። አርሰናል በጣም በጣም በጣም እድለኛ ነው የሚባለው አርቴታ በዚህ ወቅት በእነዚህ ምክንያቶች ነው። ስለዚህ የኢዜ በዚህ ቦታ ላይ መጫወት ዴክላን ራይስ እሱ እና ደግሞ ዙብሜንዲ አንድ ላይ ሆነው በጣም ጠንካራውን የአርሰናልን የመሀል ክፍል ሊያሳዩን ይችላሉ። አንዳንድ ጊዜ እንደነ ኦዲጋርድ ላሉ ተጫዋቾች በዚህ አይነት መንገድ መጎዳት ከባድ የሚሆነውም ለዛ ነው፣ በነገራችን ላይ ምክንያቱም ዘ ኔክስት ፐርሰን ከአንቺ ቦታ ጋር የሚፎካከረው ተጫዋች አውትሻይል ሊያደርግ ይችላል አጋጣሚዎቹን በደንብ ሊጠቀምባቸው ይችላል። አጋጣሚዎቹን በደንብ በተጠቀመባቸው ቁጥር ደግሞ የአርቴታን ውሳኔ ኢንፍሉዌንስ ሊያደርገው ይችላል ነው ስለዚህ አርቴታ በዚህ ምንም አይነት ምንም አይነት ስጋት ሊገባው የሚገባ አይመስለኝም። እኔ በግሌ ምንም ምንም ምንም የሚያሰጋ ነገር የለውም። እኔ እንደነገርኩሽ ነው። ኢዜንም ቢያደርግ ስህተት የለውም። ሜሪኖን ቢያደርግም ፉልሃምን በሚገጥምበት ሰዓት ላይ ለምሳሌ ባለፈው የውድድር ዓመት ልክ ሲጎዳ እኮ ኦዲጋርድ ሜሪኖን መጠቀም እኮ ጀምሮ ነበረ። ሜሪኖን በሚጠቀምበት ጊዜ ደግሞ በጣም ኮይንሲደንሱ ግጥም ጥሞሹ በጣም ስለሚገርመኝ ነው። ያኔም ከኢንተርናሽናል ብሬክ በኋላ ነው እንደዚህ አይነት ነገር አጋጥሞ የነበረው። ስለዚህ ኢንተርናሽናል ብሬኩ ላይ የሜሪኖ ለስፔን ብሔራዊ ቡድን የሰጠ የነበረው አገልግሎት በጣም በጣም በጣም አሪፍ ነበር። ሃትሪክ ሰራ ለስፔን ብሔራዊ ቡድን ሜሪኖ። ስለዚህ ሲመለሱ ግባ አለው እሱ አሁንም ይጠበቃል። አሁንም ያለን ነው የሚያደርገው ምክንያቱም ማክሰኞ ከቡልጌሪያ ጋር ተደርጎ በነበረው ጨዋታ ሁለት ለዜሮ በሆነ ውጤት ስፔን ስታሸንፍ ሁለቱንም ጎል ያገባው ሜሪ ነው። አርቴታ በምን ያምናል? ሞመንተም በሚባለው ነገር ያምናል ይሉታል ተጫዋቾቹ። በሙሉ ጎበዞች ናቸው፣ ነገር ግን ማን ነው ሞመንተም ላይ ያለው፣ ማነው የሚገርመው ነገሩ ላይ ያለው የሚለውን ነገር ከግምት ውስጥ ያስገባዋል አርቴታ ይላሉ። ስለዚህ በዚህ መሰረት የሚሄድ ከሆነ እኔና አንቺ የኤብሪቼ ኢዜን መግባት ልክ ነው ብንልም አርቴታ በሁለት ምክንያት ውሳኔያቸውን በዚህ መንገድ ሊቃኙት ይችላል። አንድ፣ ቅድም እንዳልነው ሞመንተሙ የሜሪኖ በጣም ጥሩ ነው። ከኒውካስል ጋር ሲጫወቱ ያደረገውን ነገር አይተናል። ለስፔን ብሔራዊ ቡድን ያደረገውን ነገር አይተናል። ሶ ሂ ዲዘርቭዝ ስታርቲንግ ኢሌቨን ውስጥ ለመግባት ይገባዋል ብሎ ሊያስብ ይችላል። ለእኔ ግን ሁለተኛ ምክንያት አለ። እንዲህ ባለው ጨዋታ ዴክላን ራይስንና ሜሪኖን አብሮ አጫውቶ ይሄ ጥምረት አይሰራም ብለን ለምናምን ሰዎች የተግባር መልስ መስጠት ሊያስብ ይችላል። የሜሪኖና የዴክላን ራይስ መጫወት አንድ ላይ መግባት አርቴታ የሰራው ስህተት ነው ተብሎ በጣም ሲተች እንደነበረ ሁላችንም እናስታውሳለን አይደል? ስለዚህ ይህንን ትችት በቃል በጋዜጣዊ መግለጫ ምናምን ከመመለስ ይልቅ ይህንን ሊያደርገው ይችላል። አርቴታ ፉርሽ አድርጎ ማሳየት ይፈልጋል የሰዎች አስተያየ ከዛ ፕራግማቲዝምን ምናምን ፕራግማቲክ ሲሆን፣ ምነው ባለፈው ፉላም ላይ ሰርቶ የለን እንዴ ምናምን ይልሻል ብሏላ። ባለፈው ምቁ ከሲቲ ጋራ ሲጫወቱ ይሄው ጥምረት ምነው ገሌ ጋር ሰርቶ የለን እንዴ ይልሻል እንትናንም ብሏል ዴቪድ ራያን ሳስፈርመው ስትቃ ጠቅጥበኛ ነበር እንዴ ምናምን ብሏል። ለመልስ መስጫ ሊፈልገው ይችላል ምክንያቱም በእኔ እምነት ሜሪኖ እና ዴክላን ራይስም ቢገቡ የመጀመሪያ ተሰላፊ ቢሆኑ ዛሬ አርሰናል ፉልሃምን ለማሸነፍ አይቸገርም በእኔ እምነት። ስለዚህ በዚህኛው ጥምረት ውጤት የሚመጣ ከሆነ ራስን ነጻ ለማውጣት አርቴታ ሊፈልገው ይችላል የሚል ስሜት አለኝ። ነው ልክ ነው። ደግሞ አንድ እዚህ ጋር አብሮ መታየት ያለበት ደክላን ራይስም በጣም ጥሩ ወቅት ላይ ነው የሚገኘው አይደል አሁን በጣም በየጨዋታዎቹ ላይ ትልልቅ ብቃቶችን እያሳየ የሚሸፍነው የሜዳ ርቀት ራሱ በጣም የሚገርም ነው የሚያካልለው ሜዳ ማለት ነው። እና አንድ በቃ ተጫዋቾች የሆነ የሆነ ጊዜ ረዘም ላለ ወቅት ጥሩ የሚባል ብቃታቸውን ያሳያሉ፣ ይገልጣሉ መጥቶላቸዋል በሚባለው ወቅት ላይ የሚገኙ ሁለት ተጫዋቾች አብሮ ሜዳ ላይ የሚገናኙ ከሆነ ምናልባት የተለየ ነገር ልንመለከት እንችል ከራሳቸው ወቅታዊ ብቃት አንጻር ማለት ነው። መልካም። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸግር ስፖርት ዊዝ አበበ ገደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ ሊንኩን ለሌሎች ማጋራት እንዳትረሱ። ለእስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳገም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር።